ዋና ዋና ዜናዎች በኢትዮጵያ ፕሪሚየር ሊግ ደደቢትና ቅዱስ ጊዮርጊስ በማሸነፍ መሪነታቸውን አጠናከሩ። በካፍ ቻምፒዮንስ ሊግ የተሻለ ውጤት ለማስመዝገብ ጠንከረ መስራት አለ በማለት የቅዱስ ጊዮርጊስ አሰልጣኝ ዘሪው ሸንገታ በተለይ ለኤቢሲ ተናገረ። ጤና ይስጥልን። ወደ ሰዓት የስፖርት ዜናዎችን አልፋለን። ከያ ዜናዎቹ ጋር ነዋይ መራኝ። በቅድሚያም የኢትዮጵያ ፕሪሚየር ሊግ በኢትዮጵያ ፕሪሜር ሊግ ቅዱስ ጊዮርጊስ ወልዲያ ከተማ በሜዳው ማሸነፍ ሊጉን በነጥብኛት መምራት ጀመረ። ወልዲያ ዘንድሮ በሜዳው ሲሸነፍ ለመጀመሪያ ጊዜ ነው። በአዲስ አበባ ስታዲም ደደቤት ድሬዳዋን በማሸነፍ ደረጃን ወደ ሁለተኛ ደረጃ ከፍ ሲያደርግ፣ ንግድ ባንክ ፋሲልን ማሸነፍ ችሏል። ምንጽዮን ሙሴ ተጨማሪ ዘግባለን በኢትዮጵያ ፕሪምየር ሊግ ወደ ወልዲያ የተጓዘው ቅዱስ ጊዮርጊስ ወልዲያ ከተማን አንድ ለዜሮ በማሸነፍ መሪነቱን በነጥብ መምራት የቻለበትን ውጤት አስመዝግቧል። ቅዱስ ጊዮርጊስ የወልዲያን በሜዳው ያለመሸነፍ ግስጋሴ በገታበት ጨዋታ የማሸነፊያውን ጎል ያስቆጠረው አብዱልከሪም ኒክማ ነው። አንድ ተስተካካይ ጨዋታ ከፋሲል ከነማ ጋር የሚቀረው ቅዱስ ጊዮርጊስ ተከታዩ ደደቢትን በሁለት ነጥብ በመብለጥ 46 ነጥብ ሰብስቦ መሪነቱን አጠናክሯል። በአዲስ አበባ ስታዲየም ሌላው የዋንጫ ተፎካካሪ ደደቢት ስምንት ሰዓት ተኩል ላይ ወራጅ ቀጠናው ስላለመግባት ከሚታገለው ድሬዳዋ ከተማ ተጫውቶ አንድ ለዜሮ አሸንፏል። ጎሏን ዳዊት ፍቃዱ አስቆጥሯል። ደደቤት ማሸነፉን ተከትሎ ነጥቡን 44 በማድረስ ደረጃውን ከአምስተኛ ወደ ሁለተኛ ከፍ ማድረግ ችሏል። አስር ሰዓት ተኩል ላይ ደግሞ ወራጅ ቀጠና ውስጥ የሚገኘው ኢትዮጵያ ንግድ ባንክ ፋሲል ከነማን አስተናግዶ ሶስት ለአንድ አሸንፏል። በጨዋታው የመጀመሪያው ጎል በሶስተኛው ደቂቃ ላይ ነው የተቆጠረው። ለኢትዮጵያ ንግድ ባንክ ቢኒያ ማሰፋ በፍጹም ቅጣት ምት ነው ያገባው። ፋሲል ከነማ በኢሳቅ መኩሪያ ጎል አቻ ሆነው የመጀመሪያው አጋማሽ ተጠናቋል። ከረፍት መልስ ጨዋታው ሊጠናቀቅ አራት ደቂቃዎች ሲቀሩት ንግድ ባንክ በፒተር ንዋንድኬና በቢኒያ ማሰፋ ሁለት ጎሎች አስቆጥሮ ሶስት ለአንድ አሸንፎ መውጣት ችሏል። ኢትዮጵያ ንግድ ባንክ በ23 ነጥብ አዲስ አበባ ከተማ ብቻን በልጦ 15ኛ ደረጃ እንደያዘ ቀጥሏል። ፋሲል ከነማ በአዲስ አበባ ስታዲየም የመጀመሪያ ሽንፈቱን ሲያስተናግድ ነው። ደረጃውም በነበረበት ስድስተኛ ላይ ነው። የኢትዮጵያ እግር ኳስ ፌዴሬሽን ዲሲፕሊን ኮሚቴና የይግባኝ ሰሚ ኮሚቴ በ2009 በተሻሻለው የዲሲፕሊን መመሪያ መሰረት በቅዱስ ጊዮርጊስ በኢትዮጵያ ቡናና በሀዲያ ሆሳዕና እግር ኳስ ክለብ ላይ ቅጣት ማስተላለፉን አስታወቀ። ሚያዝያ 7 2009 ዓ.ም በአዲስ አበባ ስታዲየም በቅዱስ ጊዮርጊስና በኢትዮጵያ ቡና ጨዋታ ሲካሄድ የሁለቱን ክለቦች አርማ የለበሱ ደጋፊዎች ድንጋይና ቁሳቁስ በመወርወራቸው በሁለቱም ክለቦች እያንዳንዳቸው 40 ሺህ ብር ቅጣት ተጥሎባቸዋል። የኢትዮጵያ ቡና ደጋፊዎች አዳነ ግርማን ስም በመጥራት በጽሁፍ የማይገለጸውን ጸያፍ ስድብ በመሳደባቸው 75 ሺህ ብር ተጨማሪ ቅጣት ተጥሎባቸዋል። ኢትዮጵያ ቡና ከዚህ በፊት ከአዳማ ከተማ ጋር አዳማ ላይ በተደረገው ጨዋታ ከስፖርታዊ ጨዋነት የወጣ ጥፋት መፈጸማቸው የሚታወስ ሲሆን ክለቡ ለደጋፊዎች ስለ ስፖርታዊ ጨዋነት አስተምሮ ሪፖርት እንዲያደርግ በፌዴሬሽኑ ታዟል። ክለቡ በሚዲያ አስተማሪ እንደጠበቀው ነው። በሰላሳ ቀናት ለደጋፊዎች ትምህርት ሰጥቶ ሪፖርት እንዲያደርግም ተወስኖበታል። በሌላ በኩል ሚያዝያ አምስት በወራቤ ስታዲየም ከስልጤ ወራቤ ጋር የተጫወተው የሀዲያ ሆሳዕናና ደጋፊዎች ወደ ሜዳ ድንጋይ በመወርወር ለ25 ደቂቃ ጨዋታ ያቋረጡ ሲሆን ጨዋታው ከተጠናቀቀ በኋላም ዳኞችን ከሜዳ አላስወጣም በማለታቸው በእለቱ በፖሊሶች ላይ የአካል ጉዳት ያደረሱ በመሆኑና የሀዲያ ሆሳዕናና ደጋፊዎች በደረሱ ተደጋጋሚ ጥፋት የገንዘብ ቅጣት መወሰኑ የሚታወስ ነው ግን ከዚህ መማር ባለመቻላቸው በክለቡ ላይ የስድስት ነጥብ ቅነሳ ተወስኖበታል ሲል የኢትዮጵያ እግር ኳስ ፌዴሬሽን ያደረሰን መረጃ ያመለክታል። በኢትዮጵያ ሴቶች ፕሪሚየር ሊግ የምድቡ ላይ ጨዋታው ዛሬ ቀጥለው ሲካሄዱ በአዲስ አበባ ስታዲየም 8 ሰዓት ላይ ልደታ ክፍለ ከተማ ከሲዳ ቡና ጋር ይጫወታሉ። ቅድስተ ማርያም ዩኒቨርሲቲ ከምድቡ መሪ ኢትዮጵያ ንግድ ባንክ ጋር ቀጥለው ይገናኛሉ። ጨዋታው ነገ ሲቀጥልም ቅዱስ ጊዮርጊስ ከአዲስ አበባ ከተማ ጋር 8 ሰዓት ከ30 ላይ የሚጫወት ይሆናል። ምድቡን ኢትዮጵያ ንግድ ባንክ በ43 ነጥብ ሲመራ ሐዋሳና ጌዲኦ ዲላ በ42 ና በ29 ነጥብ ይከተላሉ። አቃቂ ቃሌቲ መጨረሻ ደረጃ ላይ ተቀምጧል። በካፍ ቻምፒዮንስ ሊግ ቅዱስ ጊዮርጊስ በምድብ ሶስት ከሻምፒዮኑ ማማሪዶ ሰንዳውንስ፣ ስፔራንሴና ከኤስቪታ ጋር መደልደሉን ተከትሎ የቡድኑ ምክትል አሰልጣኝ ዘሪሁን ሸንገታ ከባድ ፈተና እንደሚጠብቅ እናውቃለን፣ ከወዲሁም ጠንክረን እንዘጋጃ ነው ማለት በተለይ ለኤቢሲ አስተያየቱን ሰጥቷል። የምድቡ የመጀመሪያ ጨዋታ ከ15 ቀናት በኋላ የሚካሄድ ይሆናል። ሙሉጌታ ክፍሬ ተጨማሪ ዘገባ አለው ሳጆ በአፍሪካ ቻምፒዮንስ ሊግ የረጅም ዓመታት ተሳትፎ ያለው የኢትዮጵያው ተወካይ ቅዱስ ጊዮርጊስ ዘንድሮ ለመጀመሪያ ጊዜ ምድብ ድልድሉን በመቀላቀል አዲስ ታሪክ አስመዝግበዋል። በቅድመ ማጣሪያው ባደረጋቸው አራት ጨዋታዎች ስምንት ጎሎችን ተጋጣሚ መረብ ላይ ሲያሳርፍ፣ ምንም ጎል አልተቆጠረበትም። የቡድኑ አጥቂ ሳልሃዲን ሰይድም የውድሩ ከፍተኛ ጎል አስቆጣሪነት ፎክርን በብቸኝነት በአምስት ጎል እየመራ ይገኛል። የምድብ ድልድሉ ዕጣ ማውጣት ስነ ስርዓት ትላንትና በካፍ ዋና መቀመጫ ግብጽ ላይ ሲወጣ፣ ታዲያ የኢትዮጵያው ቅዱስ ጊዮርጊስ ከወቅቱ የአፍሪካ ቻምፒዮንስ ሊግ ዋንጫ ባለቤቱ የደቡብ አፍሪካው ማሚሎዲ ሳንዶስ፣ የመድረኩን ዋንጫ ሁለት ጊዜ ካነሳው የቱኒዚያው ኤስፔራንስ ዴ ቱኒስ እንዲሁም አንድ ጊዜ 1973 ላይ ሻምፒዮን ከሆነ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ኤስ ቪታ ጋር ተደልድለዋል። ድልድሉን ተከትሎ የቅዱስ ጊዮርጊሱ ምክትል አሰልጣኝ ዘሪሁን ሸንገታ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረገው የስልክ ቆይታ ጠንካራ ድልድል ነው። ከባድ ፈተና እንደሚጠብቅ እናውቃለን። ነገር ግን ጥሩ ውጤት ለማስመዝገብ ከወዲሁ ጠንከር ያለ ዝግጅት እናደርጋለን እናደርጋለን ብሏል። የምድቡ የመጀመሪያ ጨዋታ ከ15 ቀናት በኋላ ይካሄዳል። ተመልካቾቻችን፣ ለሰዓቱ የነበሩ ስፖርት ዜናዎች እነዚህ ናቸው። ጤና ይስጥልኝ።